ነበር መረጃ በዛሬ ዕለት አሸባሪ የብርሃኑ ጅላ ጦር ከሰከላ ወደ ቲሊሊ ዙ 23 በመያዝ ተንቀሳቅሶ የነበረ ሲሆን ጊዮን ብርጌድ አ ና ብስቶቹ አባ አባግስ ሻለቃ ግትም ሻለቃ ና ሀይሌ አድማሱ ሻለቃ በጋራ ወደ ሰከላ ግሽ አባይ ከተማ ዘልቀው በመግባት ባንዳ ሚሊሻ እና ፖሊስ ላይ ጥቃት ሰንዝረዋል በዚህ አውዴ ባንዳ ሚሊሻ ሙትና ቁስለኛ ሆኗል አባግስ ሻለቃ ና ግትም ሻለቃ ጠላት ከሰ ተከላ ግሽ አባይ ወደ አምቢሲ በሚንቀሳቀስበት ሰዓት በረው ወደ ከተማ በመግባት ጠላትን በተደጋጋሚ እያሽመደመዱት ይገኛል። ፋኖ ከተማ ከመግባቱ በፊት አሸባሪው ኃይል ቀድሞ ባዘጋጃቸው ባንዳ ሚሊሻ የፋኖን ልብስ በማልበስ ሁለት የንግድ ባንክ ተቋማትን ሲዘርፉ ያዩ ስማቸው እንዲጠቀስ ያልፈለጉ የግሽ አባይ ከተማ ነዋሪዎች ለፋኖ ተናገሩ። አሸባሪው ኃይል በጊዮን ብርጌድ የደረሰበትን ጊሳ ራ መቋቋም ሲያቅተው ፋኖን ከህዝብ ለመነጠል የማያደርገው ነገር እንደሌለ እንደሌለና የማይፈነቀለው ድንጋይ የለም። ከአሁን በፊት መስከረም 29 2017 ዓም የብርሃኑ ጅላ ጦር ከንግድ ባንክ ከሶስት ሚሊዮን ብር በላይ መዝረፉ ይታወቃል ሲል የቻለ አድማሱ የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል። ሰበር መረጃ። በዛሬ ዕለት አሸባሪው የብርሃኑ ጅላ ጦር ከሰከላ ወደ ቲሊሊ ዙ 23 በመያዝ ተንቀሳቅሶ የነበረ ሲሆን ጊዮም ብርጌድ አናብስቶቹ አባ አባግስ ሻለቃ፣ ግትም ሻለቃ ና ሀይሌ አድማሱ ሻለቃ በጋራ ወደ ሰከላ ግሽ አባይ ከተማ ዘልቀው በመግባት ባንዳ ሚሊሻ እና ፖሊስ ላይ ጥቃት ሰንዝረዋል። በዚህ አውዴ ባንዳ ሚሊሻ ሙትና ቁስለኛ ሆኗል። አባግስ ሻለቃ ና ግትም ሻለቃ ጠላት ከሰከላ ግሽ አባይ ወደ አምቢሲ በሚንቀሳቀስበት ሰዓት በረው ወደ ከተማ በመግባት ጠላትን በተደጋጋሚ እያሽመደመዱት ይገኛል። ፋኖ ከተማ ከመግባቱ በፊት አሸባሪው ኃይል ቀድሞ ባዘጋጃቸው ባንዳ ሚሊሻ የፋኖን ልብስ በማልበስ ሁለት የንግድ ባንክ ተቋማትን ሲዘርፉ ያዩ ስማቸው እንዲጠቀስ ያልፈለጉ የግሽ አባይ ከተማ ነዋሪዎች ለፋኖ ተናገሩ። አሸባሪው ኃይል በጊዮን ብርጌድ የደረሰበትን ጊዜ ራ መቋቋም ሲያቅተው ፋኖን ከህዝብ ለመነጠል የማያደርገው ነገር እንደሌለ ና የማይፈነቀለው ድንጋይ የለም። ከአሁን በፊት መስከረም 292017 ዓም የብርሃኑ ጅላ ጦር ከንግድ ባንክ ከሶስት ሚሊዮን ብር በላይ መዝረፉ ይታወቃል ሲል የቻለ አድማሱ የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል። ሰበር መረጃ በዛሬው ዕለት አሸባሪ የብርሃኑ ጅላ ጦር ከሰከላ ወደ ቲሊሊ ዙ 23 በመያዝ ተንቀሳቅሶ የነበረ ሲሆን ጊዮም ብርጌድ አናብስቶቹ አባግስ ሻለቃ፣ ግትም ሻለቃ ና ኃይሌ አድማሱ ሻለቃ በጋራ ወደ ሰከላ ግሽ አባይ ከተማ ዘልቀው በመግባት ባንዳ ሚሊሻ እና ፖሊስ ላይ ጥቃት ሰንዝረዋል። በዚህ አውዴ ባንዳ ሚሊሻ ሙትና ቁስለኛ ሆኗል። አባግስ ሻለቃ ና ግትም ሻለቃ ጠላት ሰከላ ግሽ አባይ ወደ አንቢሲ በሚንቀሳቀስበት ሰዓት በረው ወደ ከተማ በመግባት ጠላትን በተደጋጋሚ እያሽመደመዱት ይገኛል። ፋኖ ከተማ ከመግባቱ በፊት አሸባሪው ኃይል ቀድሞ ባዘጋጃቸው ባንዳ ሚሊሻ የፋኖን ልብስ በማልበስ ሁለት የንግድ ባንክ ተቋማትን ሲዘርፉ ያዩ ስማቸው እንዲጠቀስ ያልፈለጉ የግሽ አባይ ከተማ ነዋሪዎች ለፋኖ ተናገሩ። አሸባሪው ኃይል በጊዮን ብርጌድ የደረሰበትን ኪሳራ መቋቋም ሲያቅተው ፋኖን ከህዝብ ለመነጠል የማያደርገው ነገር እንደሌለና የማይፈነቅለው ድንጋይ የለም። ከአሁን በፊት መስከረም 29 2017 ዓም የብርሃኑ ጅላ ጦር ከንግድ ባንክ ከ3 ሚሊዮን ብር በላይ መዝረፉ ይታወቃል ሲል የቻለ አድማሱ የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል። ሰበር መረጃ በዛሬ ዕለት አሸባሪ የብርሃኑ ጅላ ጦር ከሰከላ ወደ ቲሊሊ ዙ 23 በመያዝ ተንቀሳቅሶ የነበረ ሲሆን ጊዮም ብርጌድ አናብስቶቹ አባግስ ሻለቃ፣ ግትም ሻለቃ ና ሀይሌ አድማሱ ሻለቃ በጋራ ወደ ሰከላ ግሽ አባይ ከተማ ዘልቀው በመግባት ባንዳ ሚሊሻ እና ፖሊስ ላይ ጥቃት ሰንዝረዋል። በዚህ አውዴ ባንዳ ሚሊሻ ሙትና ቁስለኛ ሆኗል። አባግስ ሻለቃ ና ግትም ሻለቃ ጠላት ከሰከላ ግሽ አባይ ወደ አምቢሲ በሚንቀሳቀስበት ሰዓት በረው ወደ ከተማ በመግባት ጠላትን በተደጋጋሚ እያሽመደመዱት ይገኛል። ፋኖ ከተማ ከመግባቱ በፊት አሸባሪው ኃይል ቀድሞ ባዘጋጃቸው ባንዳ ሚሊሻ የፋኖን ልብስ በማልበስ ሁለት የንግድ ባንክ ተቋማትን ሲዘርፉ ያዩ ስማቸው እንዲጠቀስ ያልፈለጉ የግሽ አባይ ከተማ ነዋሪዎች ለፋኖ ተናገሩ። አሸባሪው ኃይል በጊዮን ብርጌድ የደረሰበትን ራ መቋቋም ሲያቅተው ፋኖን ከህዝብ ለመነጠል የማያደርገው ነገር እንደሌለና የማይፈነቀለው ድንጋይ የለም ከአሁን በፊት መስከረም 292017 ዓም የብርሃኑ ጅላ ጦር ከንግድ ባንክ ከ3 ሚሊዮን ብር በላይ መዝረፉ ይታወቃል ሲል የቻለ አድማሱ የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል። ሰበር መረጃ በዛሬ ዕለት አሸባሪ የብርሃኑ ጅላ ጦር ከሰከላ ወደ ቲሊሊ ዙ 23 በመያዝ ተንቀሳቅሶ የነበረ ሲሆን ጊዮም ብርጌድ አናብስቶቹ አባግስ ሻለቃ ግትም ሻለቃ ና ሀይሌ አድማሱ ሻለቃ በጋራ ወደ ሰከላ ግሽ አባይ ከተማ ዘልቀው በመግባት ባንዳ ሚሊሻ እና ፖሊስ ላይ ጥቃት ሰንዝረዋል። በዚህ አውዴ ባንዳ ሚሊሻ ሙትና ቁስለኛ ሆኗል። አባግስ ሻለቃና ግትም ሻለቃ ጠላት ከሰከላ ግሽ አባይ ወደ አምቢሲ በሚንቀሳቀስበት ሰዓት በራው ወደ ከተማ በመግባት ጠላትን በተደጋጋሚ እያሽመደመዱት ይገኛል። ፋኖ ከተማ ከመግባቱ በፊት አሸባሪው ኃይል ቀድሞ ባዘጋጃቸው ባንዳ ሚሊሻ የፋኖን ልብስ በማልበስ ሁለት የንግድ ባንክ ተቋማትን ሲዘርፉ ያዩ ስማቸው እንዲጠቀስ ያልፈለጉ የግሽ አባይ ከተማ ነዋሪዎች ለፋኖ ተናገሩ። አሸባሪው ኃይል በጊዮን ብርጌድ የደረሰበትን ሳራ መቋቋም ሲያቅተው ፋኖን ከህዝብ ለመነጠል የማያደርገው ነገር እንደሌለና የማይፈነቀለው ድንጋይ የለም ከአሁን በፊት መስከረም 29 2017 ዓም የብርሃኑ ጅላ ጦር ከንግድ ባንክ ከ3 ሚሊዮን ብር በላይ መዝረፉ ይታወቃል ሲል የቻለ አድማሱ የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል። ሰበር መረጃ። በዛሬው ዕለት አሸባሪው የብርሃኑ ጅላ ጦር ከሰከላ ወደ ቲሊሊ ዙ 23 በመያዝ ተንቀሳቅሶ የነበረ ሲሆን ጊዮም ብርጌድ አና ብስቶቹ አባ አባግስ ሻለቃ፣ ግትም ሻለቃ ና ሀይሌ አድማሱ ሻለቃ በጋራ ወደ ሰከላ ግሽ አባይ ከተማ ዘልቀው በመግባት ባንዳ ሚሊሻ እና ፖሊስ ላይ ጥቃት ሰንዝረዋል። በዚህ አውዴ ባንዳ ሚሊሻ ሞትና ቁስለኛ ሆኗል። አባግስ ሻለቃ ና ግትም ሻለቃ ጠላት ከሰከላ ግሽ አባይ ወደ አምቢሲ በሚንቀሳቀስበት ሰዓት በረ ወደ ከተማ በመግባት ጠላትን በተደጋጋሚ እያሸመደመዱት ይገኛል። ፋኖ ከተማ ከመግባቱ በፊት አሸባሪው ኃይል ቀድሞ ባዘጋጃቸው ባንዳ ሚሊሻ የፋኖ ልብስ በማልበስ ሁለት የንግድ ባንክ ተቋማትን ሲዘርፉ ያዩ ስማቸው እንዲጠቀስ ያልፈለጉ የግ አሻባይ ከተማ ነዋሪዎች ለፋኖ ተናገሩ። አሸባሪው ኃይል በጊዮን ብርጌድ የደረሰበትን ኪሳራ መቋቋም ሲያቅተው ፋኖን ከህዝብ ለመነጠል የማያደርገው ነገር እንደሌለና የማይፈነቅለው ድንጋይ የለም። ከአሁን በፊት መስከረም 29 2017 ዓም የብርሃኑ ጅላ ጦር ከንግድ ባንክ ከ ሶስት ሚሊዮን ብር በላይ መዝረፉ ይታወቃል፣ ሲል የቻለ አድማሱ የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል። ሰበር መረጃ በዛሬ ዕለት አሸባሪ የብርሃኑ ጅላ ጦር ከሰከላ ወደ ቲሊሊ ዙ 23 በመያዝ ተንቀሳቅሶ የነበረ ሲሆን ጊዮም ብርጌድ አናብስቶቹ አባ ግስ ሻለቃ ግትም ሻለቃ ና ሀይሌ አድማሱ ሻለቃ በጋራ ወደ ሰከላ ግሽ አባይ ከተማ ዘልቀው በመግባት ባንዳ ሚሊሻ እና ፖሊስ ላይ ጥቃት ሰንዝረዋል። በዚህ አውዴ ባንዳ ሚሊሻ ሙትና ቁስለኛ ሆኗል። አባ ግስ ሻለቃ ና ግትም ሻለቃ ጠላት ከሰከላ ግሽ አባይ ወደ አምቢሲ በሚንቀሳቀስበት ሰዓት በረው ወደ ከተማ በመግባት ጠላትን በተደጋጋሚ እያሽመደመዱት ይገኛል። ፋኖ ከተማ ከመግባቱ በፊት አሸባሪው ኃይል ቀድሞ ባዘጋጃቸው ባንዳ ሚሊሻ የፋኖን ልብስ በማልበስ ሁለት የንግድ ባንክ ተቋማትን ሲዘርፉ ያዩ ስማቸው እንዲጠቀስ ያልፈለጉ የግሽ አባይ ከተማ ነዋሪዎች ለፋኖ ተናገሩ። አሸባሪው ኃይል በጊዮን ብርጌድ የደረሰበትን ጊዜ ራ መቋቋም ሲያቅተው ፋኖን ከህዝብ ለመነጠል የማያደርገው ነገር እንደሌለና የማይፈነቀለው ድንጋይ የለም ከአሁን በፊት መስከረም 292017 ዓም የብርሃኑ ጅላ ጦር ከንግድ ባንክ ከ3 ሚሊዮን ብር በላይ መዝረፉ ይታወቃል። ሲል የቻለ አድማሱ የአማራ ፋኖ በጎጃም ሶስተኛ ክፍለጦር ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል። ሰበር መረጃ በዛሬ ዕለት አሸባሪ የብርሃኑ ጁላ ጦር ከሰከላ ወደ ቲሊሊ ዙ 23 በመያዝ ተንቀሳቅሶ የነበረ ሲሆን ጊዮም ብርጌድ አናብስቶቹ አባግስ ሻለቃ፣ ግትም ሻለቃና ኃይሌ አድማሱ ሻለቃ በጋራ ወደ ሰከላ ግሽ አባይ ከተማ ዘልቀው በመግባት ባንዳ ሚሊሻ እና ፖሊስ ላይ ጥቃት ሰንዝረዋል። በዚህ አውዴ ባንዳ ሚሊሻ ሙትና ቁስለኛ ሆኗል። አባግስ ሻለቃና ግትም ሻለቃ ጠላት ከሰከላ ግሽ አባይ ወደ አምቢሲ በሚንቀሳቀስበት ሰዓት በረው ወደ ከተማ በመግባት ጠላትን በተደጋጋሚ እያሽመደመዱት ይገኛል። ፋኖ ከተማ ከመግባቱ በፊት አሸባሪው ኃይል ቀድሞ ባዘጋጃቸው ባንዳ ሚሊሻ የፋኖ ልብስ በማልበስ ሁለት የንግድ ባንክ ተቋማትን ሲዘርፉ ያዩ ስማቸው እንዲጠቀስ ያልፈለጉ የግሽ አባይ ከተማ ነዋሪዎች ለፋኖ ተናገሩ። አሸባሪው ኃይል በጊዮን ብርጌድ የደረሰበትን ጊዜ ራ መቋቋም ሲያቅተው ፋኖን ከህዝብ ለመነጠል የማያደርገው ነገር እንደሌለ እንደሌለና የማይፈነቀለው ድንጋይ የለም። ከአሁን በፊት መስከረም 292017 ዓም የብርሃኑ ጅላ ጦር ከንግድ ባንክ ከሶስት ሚሊዮን ብር በላይ መዝረፉ ይታወቃል ሲል የቻለ አድማሱ የአማራ ፋኖ በጎጃም ሶስተኛ ክፍለጦር ክፍለ ጦር የጊዮን ብርጌድ ህዝብ ግንኙነት ገልጿል።